ክርስቲያን ወንድሞቼ ኦርቶዶክሶቹን አደራ ምለው ይህን የግዕዝ ትምህርት እናስፋፋው፣ ፕሊስ። ምክንያቱም ይጠቅመናል ለሁላችንም። ጀማል በሽር ብሎ ብሎ ጭራሽ ግዕዝ መማር አለብን እያለን ነው። በጣም ያሳዝናል፣ በጣም ያሳፍራል።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

ሕፃናቶች ግዕዝ እንዲማሩ እያስደረገ ነው የሚል ይሆናል። እንግዲህ ይህን ግለሰብ ራሱ ውስታዝ ብሎ የሚጠራ ነው። ነገር ግን አረብኛ ከመናገር ውጭ አንድን ቀን ለሙስሊሞች ድምፅ ሲያሰማ አይተንም ሰምተንም አናውቅም። ከዚህ ይልቅ ምንድን ነው በፓለስቲኖች ሲሳለቅ፣ እንዲሁም ታቦት አለን እያለ ለክርስቲያኖች ሲያሽቃበጥ የምናውቀው ግለሰብ ነው። እስቲ ምን እንደሚለን እንስማ። ዳይ ወደሱ ቪዲዮ ሰዓት ይሄ ግዕዝ በቄሶቹ ብቻ ነው። እኔ መንግስትንም የምጠይቀው ክርስቲያን ወንድሞቼ ኦርቶዶክሶቹን አደራ ምለው ይሄን የግዕዝ ትምህርት እናስፋፋው ፕሊስ። ምክንያቱም ይጠቅመናል ለሁላችንም። አረብኛንም ይጠብቃል አማርኛንም ይጠብቃል። በነገራችን ላይ አረብኛ ላይ ያለንን ችሎታም ያዳብራል፣ አማርኛም ላይ ያለንን ችሎታ ያዳብራል። ምክንያቱም ግዕዝ መሰረት ስለሆነ ትልቅ፣ አንድ የአረብኛ አንድ አንጓ ስለሆነ አንድ መሰረት ስለሆነ፣ እንደውም ባለፈው ኤርትራዊው ፕሮፌሰር ጀላሉዲን ጭራሽ፣ እሱ መሰረት ነው ያኛው። ደቡብ ይኸኛው፣ የደቡብ ያኛው፣ የሰሜኑ የአረብኛው ነው ያኛው የሰሜኑ። ልክ አረብኛውን እንደ አማርኛ ነው የቆጠሩት። ደክሞ ደክሞ ግዕዝ አረብኛ ሆነ፣ ደክሞ ደክሞ ግዕዝ እዚህ ደግሞ ኢትዮጵያ ውስጥ አማርኛ ሆነ፣ ነው ብለው የሚያስቡት እንግዲህ ተመልከቱት። ሲያሽቃበጥ ምንድን ያለው? ቤተክርስቲያን እባካችሁ በትምህርት እንዲሰጥ በዚህ ጉዳይ ላይ መስራት አለባችሁ አለ። ጭራሽ ሲዋሽ ደግሞ ምንድን ያለው? ግዕዝ የአረብኛ መሰረት ነው አለ። ውሸት። እኔ ለምን እንደምትዋሽ አይገባኝም። ሰው ለሁዱ ብሎ እንዲት በዚህ ልክ ይዋሻል። ይህን ነገር በተመለከተ በቲክቶክ የሰራሁት ቪዲዮ አለ። እሱን እንስማው። ሙር ሀሳቢን የሚያጠናክር ስለሆነ ማለት ነው ወደ እሱ ቪዲዮ ግዕዝን አልማርም ብሎ በዚህ ታዳጊ ህፃን ልጅ ላይ ጥላቻን ንግግር ማስነገር ምን የሚሉት ነው? ሁሉም ኦርቶዶክሲያን ሼር ያደርግልኝ፣ ሁሉም ኦርቶዶክሲያን ሪፖርት ያደርግልኝ። አንድ ሰው ግዕዝ አልማርም አይጠቅመኝም ካለ መብቱ ነው። ስለዚህ የሰውየው መብት ማክበር አለብህ። በግዴታ ተማር አይባልም። ለምንድን ነው የምማረው? አንድ ቋንቋ እኮ ቋንቋ ነው የሚባለው ያን ቋንቋ ተማሮ የሚባለው የሆኑ ተናጋሪ ሰዎች ሲኖር ነው። ግዝ ደግሞ አንድም ተናጋሪ የሆነ ማህበረሰብ የለው አደለን? ተናጋሪ ይቅርና አንተ ራሱ ኦርቶዶክስ የሰንበት ተማሪ ሆነ ግዝ ራሱ መናገር ይቅርና ማንበብ ራሱ አችልም። አስረግጬ ነው ምነግረ። ስለዚህ ለኔ ሙስሊሙ ምን ይጠቅመኛል? ግዝ በመማሪ ጊዜ ከማባከኖች ሌላ ቋንቋዎች አልማረምን ግዝ ከመማር ማለት። አንተ ኦርቶዶክሱ ግዝ በመማር ብዙ ነገር ታቃለ፣ የቤተክርስታኒቱ ታሪክ እንዲሁም ደግሞ በአማርኛ ማታገኛቸው በግዝ የተጻፉ በብራና የተጻፉ ገላትና ድርሳናት ታገኛለ ለእኔ ለሙስሊም ምን ይጠቅመኛል የኢትዮጵያ ታሪክ ታውቃለህ ምናምን የትኛው የኢትዮጵያ ታሪክ የኢትዮጵያ ታሪክ የትኛዋ የትኛዋ ኢትዮጵያ ነው እያወራህ ያለው የደቡብ ታሪክ ታገኛለ ግዝ ላይ አንድ የተጻፈ መጽሐፍ ልታመጣልኝ ትችላለ ስለ ኦሮሞው በግዝ የተጻፈ አንድ ታሪክ ልታመጣልኝ ትችላለ? አችልም ስለዚህ ግዝ በመሰረቱ ማለት ነው ከቤተክርስቲያኒቱ ጋር ውህድ የሆነ ትልቅ የሆነ ግንኙነት ያላት ናት። ይህን ስል ያለ መረጃ አይደለም። ለምሳሌ ልሳነ ግዕዝ ለአንደኛ ክፍል ተማሪዎች የሚሰጠው ገና መግቢያው ላይ እንዲህ በማለት ይናገራል። እስቲ አብረን እናንበር። ሀገራችን ኢትዮጵያ የብዙ ቋንቋ ባለቤት ስትሆን የግዕዝ ቋንቋ ከቀደምት ቋንቋዎች ውስጥ በግንባር ቀደምነት ይጠቀሳል። የግዕዝ ቋንቋ የኢትዮጵያ ብሔራዊ ቋንቋ ሆኖ ለረጅም ዘመናት ያገለገለ ሲሆን ለሀገራችን የሥነ ጽሑፍ ዕድገት ትልቅ አስተዋጽኦ አበርክተዋል። አሁን ያሰመርኩበትን ተመልከቱ። በመሆኑ አያሌ ቅዱሳን መጻሕፍትን፣ የጥበብ መጻሕፍት፣ የታሪክ መዛግብት እንዲሁም ጥንታውያን ቅኔዎች የተጻፉባት በግዕዝ ቋንቋ በመሆኑ ቤተ ክርስቲያኒቱ፣ ሀገራችን ኢትዮጵያ እንዲሁም የአባቶች ጥንታውያን ጥበቦችን ለመረዳት የግዕዝ ቋንቋ ማወቅ አማራጭ የሌለው መፍትሄ ነው ይላል። ምን ለማወቅ የቤተ ክርስቲያን ታሪክ እንዲሁም ደግሞ ቅዱሳን መጽሐፍ ግለ ድርሳናትን ለማወቅ ማለት ነው። አባቶቻችን ልጆቻቸውን በመንፈሳዊ እውቀትና ስነ ምግባር በማነጽ ለቤተ ክርስቲያኒቱን ለሀገሪቱ ተተኪ ትውልድን እያፈሩ ነው ይላል። እንግዲህ እንደተመለከታችሁት አንድ ሰው ግዕዝ የሚማርበት ዋነኛ ፐርፐዝ አላማ ምንድን ነው ስንል፣ የቤተ ክርስቲያን ታሪክን ለማወቅ ነው እንጂ አንድ ደቡብ ግዕዝ ቢማር ምንም ታሪክ የለውም፣ ግዕዝ ላይ የተጻፈ ታሪክ የለውም። ሙስሊም ሆኖ ግዕዝ ላይ የተጻፈ ታሪክ የለውም። ስለዚህ ለምንድን ነው የሚማረው? ለምን? እንዲህ የሆኑ ተናጋሪ የሚናገሩ ሰዎች የሉ። የሚናገሩ ሰዎች ካሉ ኦኬ ከነዚህ ሰዎችን ለመግባባት ብለህ ትማራለህ። ነገር ግን ምንም መግባቢያ የሆነ ቋንቋ ሳይሆን የሆነ ማህበረሰብ ያን ቋንቋ የማይናገር ከሆነ እንዴት እንዴት ነው ልማር የምችለው? ደግሞ ለህፃናቶች ለህፃናቶች ገና አንደኛ ክፍል ኬጂ ላይ ላሉ ተማሪዎችን መስጠት ምን የሚሉት ነው? ለዛው ደግሞ በግዴታ ማለት ነው። በግዴታ ሰው ቋንቋ የሚማረው የትኛውን ትልልቅ የሚባሉ ዩኒቨርሲቲዎች ላይ ይሰጣል፣ ግን በምርጫህ ነው እያስገደዱ የሆነ ክልል ውስጥ ብቻ የሚሰጥ ከሆነ የሆነ ነገር ተፈልጎበታል። ይህ ብቻ አይደለም፣ ገና ህፃናቶች ኬጂ እንዲሁም ደግሞ አንደኛ ክፍል ላይ ያሉ ተማሪዎች ገና ሰልፍ ላይ እያሉ ክላስ ሳይገቡ ምን እንደሚሉ እንስማቸው።

እንግዲህ በሚያሳዝን ሁኔታ የጠዋትና የማታ ውዳሴ ውዳሴ ማርያም ላይ መዝገበ ጸሎት ላይ ያሉ ነገራቶችን ትምህርት ቤት ውስጥ እንዲህ እየተሰጠ ነው። በምን ሰበብ ስንል በግዝ ሰበብ ማለት ነው። ሕፃናቶች ግዝ መማር አለባቸው ተብሎ ሰባት ስባት ለመንፈስ ቅዱስ ስባት ለወልድ እያሉ ነው እኛ በዚህ እናምናለን። ጥራት ይገባ ለአብ ለወል ለመንፈስ ሙስሊሞች የማያምኑት ነገር በጨቅላ ህፃናቶች ላይ እንዲያድር እያደረጉ ነው። ስለዚህ ግዕዝ ቋንቋ ለማወቅ ሳይሆን ሆን ተብሎ ህፃናቶችን ምንም የማያውቁ ገና ባዶ ወረቀት ላይ ያሉ ህፃናቶችን ጭንቅላታቸው ላይ እንዲህ አይነትን አስተሳሰብን እንዲሞላ እያደረጉ ነው። ይህን የሚያደርጉ ግለሰቦችን ግን በሚያሳዝን ሁኔታ እንደ ጀማል በሽር አይነት ለሁድ ያደሩ አሽቃባጮች እንዲህ እየተናገሩ ነው፣ ግዕዝ መማር አለብን፣ ምናምን ምናምን እያለ ነው። ለምንድን ነው የምማረው? አስቀድሜም እንደተናገርኩት እኔ ለምንድን ነው የምማረው? ለምሳሌ እኔ ስፓኒሽኛ፣ እንግሊዝኛ፣ ዶች፣ አረብኛ የተለያዩ ቋንቋዎችን ብማር ጥቅሙ ለእኔን ነው። እኔ ነው የምጠቀመው። ምክንያቱም ተናጋሪ የሆኑ ማህበረሰቦች አሉ። በስራ አማካኝነት በተለያዩ አማካኝነት እዛ ሀገር ላይ ብሄድ ከነሱ መግባባት እችላለሁ። በአጭሩ ማለት ነው ስራዬን መስራት እችላለሁ። እንዲሁም ደግሞ የተለያዩ መጽሐፎችን ማንበብ እችላለሁ። በእንግሊዝኛ በስፓኒሽ በዶች በምናምን የተጻፉ በአረብኛ የተጻፈው ማንበብ እችላለሁ። ግዕዝ ብማር እኔ ሙስሊሙ ምን ጠቀማል? የቤተ ክርስቲያን መጻሕፍትን ለማንበብ ነው፣ ድርሳና ገላት። ከዛ ውጪ ስለ ሙስሊሙ የተጻፈ ታሪክ አለው የለም። እንዲህ ውጭም፣ እኮ ዩኒቨርሲቲ ላይ ግዕዝ ኮርስ ይሰጣል። አዎ ኮርስ ይሰጣል። ነገር ግን ፍሪደም አለው። አንድ ሰው በምርጫውን ነው የሚማረው። ከፈለገ ይማራል፣ ከፈለገ ትቶ ይወጣል። ነገር ግን አንደኛ ክፍል ጨቅላላ ያለ ሰው እንደምትመለከቱት በእግማለ ለ ከዛ ሽንኩርት ማለት እንዲህ ነው ብሎ እያስተማር ገና ወደ ይህ መሰረተ ትምህርት የሚባል የማታ ላይ እንደሚሰጠው አይነት ትምህርት ማለት፣ አንድ ሙስሊም ጊዜውን ከማባከን ውጪ ግዕዝ በመማሩ የሚጠቀመው ነገር የለም። የቤተ ክርስቲያን ታሪክ ምናምን ነገር ብሎ እንዲሁም ደግሞ የኢትዮጵያ ታሪክ ተብሎ ሙስሊሞች የተለያዩ ቤተ እምነቶችን የተለያዩ ብሔሮችን ያላካተተ ድርሳን ያላካተተ ታሪክን የተጻፈበት ግዕዝ እኔ ላነባው አልችልም ብራዘር። እንግዲህ ኡስታዝ ተብዬውን በዚህ ልክ ይህን ነገር ሳያቅ እየለፈለፈ በጣም ያሳዝነው ደግሞ በአንድ ክልል መገደቡ ፐርፐዙ ሌላ እንደሆነ አንድ ማሳያ ነው። ለምን አጠቃላይ ኢትዮጵያ ውስጥ የግዝ ትምህርት እንዲሰጥ አያደርጉም? የሞተ ቋንቋ ስለሆነ። ግዝ ተማራችሁ ከዛ በኋላ ፈጣሪ ግዚ መቅደመ ተግብሮ ምናምን ልትሉ ነው? የሆነ ቦታ ሄዳችሁ አይደለም? እኔ ሙስሊሙ ይቀር እና የሰንበት ተማሪ የሆነ ግለሰብ ራሱ ግዝ አያውቅም። ለምንድን ነው በሙስሊሞች ላይ መጫን የተፈለገው ሲባል አላማው ሌላ ስለሆነ። ለዋንያን ከእንደነዚህ አይነት ውስታዝ ተብዩዎች ውስታዝ ሳይሆኑ ውስታዝ ነን ከሚሉ ሰዎች ራሳቸው ጠብቆ ለማለት ያክል ነው። አኩል ይሃል። ለዛሬ ይህን ኳልኳችሁ በሌላ ቪዲዮ እስከምንገናኝ ሀዛ ወቢል ላይ ተውፊቅ በሰላና ነቢና መሐመድ ወአላ አልህ ወሰሐቢ ወሰለም ወሰላም አሌይኩም ወረሕመቱላ ወበረካቱ